የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎቹም መዘበቻ በመሆንና በመገረፍ ከዚህ በላይ በእስራትና በወህኒ ተፈተኑ። በድንጋይም ተወግረው ሞቱ፣ ተፈተኑ፣ በመጋዝም ተሰነጠቁ፣ በሰይፍ ተገድለውም ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና ምድረ በዳና በተራራ በዋሻ እና በምድር ጉድጓዶች ተቀበዘበዙ። የሐዋርያው ቅዱስ ጳውሎስ መልእክት። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም ህዳር ሰባት በዚች ቀን የእስክንድርያ ሀገር የሆነ ቅዱስ ጊዮርጊስ በሰማዕትነት አረፈ። የዚህ ቅዱስ አባቱ በእስክንድርያ ሀገር በንግድ ስራ የሚኖር ነው። ልጅም አልነበረውም። የልዳዊው ቅዱስ ጊዮርጊስ ቤተክርስቲያኑ የከበረችበት የበዓሏ መታሰቢያ ህዳር ሰባት በደረሰ ጊዜ ልጅን ይሰጠው ዘንድ ወደ እግዚአብሔር እንዲማልድለት ቅዱስ ጊዮርጊስን ለመነው። ጌታችንም ልመናውን ተቀብሎ ይህንን ልጅ ሰጠው ስሙንም በታላቁ ሰማዕት ቅዱስ ጊዮርጊስ ስም ጊዮርጊስ ብሎ ስም አወጣለት። የዚህም ልጅ እናቱ ለእስክንድርያ አስተዳዳሪ ለአርማንዮስ እኅቱ ናት። ከዚህም በኋላ እናትና አባቱ አረፉ። እርሱም ከእናቱ ወንድም ዘንድ ተቀመጠ። ሃያ አምስት ዓመት በሆነውም ጊዜ በጎ ስራ የሚሰራ ሆነ። ድኆችን እጅግ ይረዳቸው ይወዳቸው ነበር። የሚራራና የሚመጸውትም ሆነ። ወደ ቤተክርስቲያን መገስገስንም ይወዳል። ለመኮንን አርማኒዎስም አንዲት ብቻዋን ሴት ልጅ አለችው። ቦታዎችንም በመጎብኘት ደስ ይላት ዘንድ ከባልንጀሮቿ ጋር ወጣች። ወደ ደብረ ቁስቋም ስትደርስ ጣዕም ባለው ድምፅ በመዘመር ሲያመሰግኑ የተሰበሰቡ መነኮሳትን አገኘቻቸው። ምስጋናቸው መዝሙራቸው ወደ ልቧ ገብቶ ተቀረጸ። የአባቷ እህት ልጅ የሆነ ጊዮርጊስንም መነኮሳቱ ስለሚዘምሩት ያስረዳት ዘንድ ጠየቀችው። እርሱም ወደማይጠፋ እረፍትና ተድላ ወደሚያደርሳቸው ትርጓሜውንም ጥቅሙም ሊያስረዳትና ሊያስገነዝባት ጀመረ። ወደ አባቷ አርማንዮስ በተመለሰች ጊዜ በፊቱ ቁማ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ታመነች። አባቷም ሊሸነግላት ጀመረ፣ ልጅ ሆይ ይህን አታድርጊ አላት። ነገሩን ባልተቀበለችው ጊዜ ራሷን በሰይፍ አስቆረጠ፤ በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለች። ከዚህም በኋላ ልጅህን ያሳታት የእህት ልጅ ጊዮርጊስ ነው ብለው ለመኮንኑ ነገሩት፤ እርሱም ሰምቶ ቅዱስ ጊዮርጊስን ይዞ ጽኑ ስቃይን አሰቃየው። ጭካኔውንም አይቶ ወደ ሀገረ እንጽና ሰደደው። በዚያም ጽኑ ስቃይን አሰቃይተው ቅድስት ራሱን በሰይፍ ቆረጡት፣ የሰማዕትነት አክሊልም ተቀበለ። ከዚህም ሳሙኤል የሚባል ዲያቆን ነበረ። የቅዱስ ጊዮርጊስን ሥጋ አንስቶ ወደ ሀገረ መኑፍ ወሰደው። የአርማኒዎስም ሚስት ባወቀች ጊዜ መልእክተኞችን ልካ አስመጣችው ከልጇ ሥጋ ጋርም በአንድነት በእስክንድርያ ሀገር አደረገችው። ለእግዚአብሔር ምስጋና ይሁን እኛንም በእሊህ ሰማዕታት ጸሎት ይማረን በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ ከግብፅ ሀገር ከፍዩም መንደር አባ ናህርው በሰማዕትነት አረፈ። ይህ ቅዱስ እግዚአብሔርን እጅግ የሚፈራ ነው። በእስክንድርያ ሀገር የሚሠቃዩ የሰማዕታትን ዜና በሰማ ጊዜ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ስለ ስሙ ሊሞት ወደደ። በራእይም ወደ አንጾኪያ ሀገር ሄደህ በዚያ ትሞት ዘንድ አለህ አለው። ወደዚያ መድረስ እንዴት ይቻለኛል በማለት የሚያስብ ሆነ። ሊሳፈርም መርከብን ፈለገ። በዚያን ጊዜ እግዚአብሔር መልአኩን ሚካኤልን ላከለትና በክንፎች ተሸክሞ ወደ አንጾኪያ ሀገር አደረሰው። በዲዮቅልጥያኖስም ፊት ቁሞ በእግዚአብሔር ታመነ። ንጉሱም ስሙንና አገሩን ጠየቀው። እርሱም ከግብፅ ሀገር እንደሆነ አስረዳው። ንጉሱም ቃሉን ሰምቶ ለጣዖታት ቢሰዋለት ብዙ ገንዘብ፣ የግምጃ ልብሶች ሊሰጠው ማለለት እርሱ ግን ቃሉን አልሰማም። ንጉሱም እኔ ታላቅ ስቃይን አሰቃይሃለሁ የሚል ቃልን ደግሞ ተናገረው። ከስቃዩም የተነሳ አልፈራም፣ ትእዛዙንም አልሰማም። ከዚያ በኋላ ቅዱስ ናህረው በብዙ አይነት ስቃይ እንዲያሰቃዩት ንጉሱ አዘዘም። አንድ ጊዜ ላነበሶች ጣሉት፣ አልነኩትም። አንድ ጊዜ ከእሳት ጨመሩት፣ አልተቃጠለም። ሌላ ጊዜ ደግሞ በወጭት ቀቀሉት። ከማሰቃየትም በሰለቻቸው ጊዜ ራሱን በሰይፍ ይቆርጡ ዘንድ ንጉሱ አዘዘም። ይህ አባ ናህረው በግብጽ አገር በሰማዕትነት ስለሞቱ ሞቱ ስለ አንጾኪያ ሰማዕታት ፋንታ በአንጾኪያ ሀገር በሰማዕትነት አረፈ። ለእግዚአብሔር ምስጋና ይሁን በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ከገምኑዲ አውራጃ የሀገረ ተመይ ኤጲስቆጶስ የአባ ሚናስ የእረፍት መታሰቢያ ነው። የዚህ ቅዱስ ወላጆቹ ደጋጎች፣ እግዚአብሔርን የሚፈሩ ዜናቸው በቅዱሳን አባቶች ዘንድ እስከተሰማ ድረስ በጾማቸው በጸሎታቸው፣ በገድል በመጸመዳቸው የመነኮሳትን ስራ የሚሰሩ ናቸው። እነርሱም ያለ ፈቃዱ ልጃቸውን ሚስትን አጋቡት። ሙሽራይቱም ወዳለችበት የጫጉላ ቤት ገባ። ድንግልናቸውንም ሳያጠፉ ሥጋቸውን በንጽህና ይጠብቁ ዘንድ ከእርሷ ጋር ተስማሙ። ሁለቱም በበጎ ተጋድሎ እየተጋደሉ በአንድነት ኖሩ። ከዚህ በኋላ ቅዱስ ሚናስ የምንኩስና ልብስን ሊለብስ ወዶ ሚስቱን እንዲህ አላት፣ በዓለም እያለን የምንኩስና እንስራ ልንሰራ ለእኛ አግባብ አይደለም። እነርሱም ከልብሳቸው ውስጥ ማቅ በመልበስ በእግዚአብሔር መንፈስ የተደረሱ መጽሐፍትን በማንበብ ለጸሎት በመትጋት ሌሊቱን ሁሉ ይቆሙ ነበርና ከዚህም በኋላ ሰላምታ ሰጥታ ሸኘችው አሰናበተችው። እርሱም ወደ አባ አንጦኒዎስ ገዳም ሄዶ ከወላጆቹም ሊርቅ ወዷልና እነርሱም ወደ ሚስቱ ይመልሱት ዘንድ በንጉሱ ትእዛዝ በቦታ ሁሉ እየፈለጉት ነበርና እግዚአብሔርም ሰውሮታልና ከቶ አላገኙትም። በዚህም ገዳም በገድል ተጠምዶ ብዙ ጊዜ ኖረ። በእስክንድርያም ሊቀጳጳሳት የሆነው የአባ ሚካኤል ከእርሱ ጋር በምንኩስና ነበረ። ከዚያ በኋላ ሁለቱ ብሩሃን ከዋክብት አባ አብርሃምና አባ ጋአርጊ በነበሩበት ወራት ከነበሩበት ወጥቶ ወደ አስቄጥስ ገዳም ሄደ። ይህ ቅዱስ አባ ሚናስ ተወዳጅ ልጅን ሆናቸው ከእርሳቸውም ዘንድ በበዓታቸው የሚኖሩትን የሚያገለግላቸው ሆነ። የምንኩስናን ስራ ጨመረ። ከእርሳቸውም ትምህርታቸውን፣ ተጋድሏቸውን በመማር ከብዙዎቹ በተጋድሎ በአምልኮቱ ከፍ ያለ አባ አብርሃምና አባ ጋርጊ፣ ሌሎችም አባቶች በእርሱ ዘንድ ከእርሱ ተጋድሎ የተነሳ ያደንቁ ነበረ። ሰይጣን ግን በእርሱ ቀንቶ በታላቅ አመታት እግሮቹን መታው። ሁለት ወርም በምድር ላይ ወድቆ ኖረ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ያለ ጥፋት በጤና አስነሳው። ከዚህ በኋላ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ኤጲስቆጶስ ይሆን ዘንድ መርጦ ጠራው። የሊቀ ጳጳሳቱ መልክተኞች ወደ እርሱ መጡ። ከመነኮሳት የሚለይ በመሆኑ ታላቅ ሀዘንን አዘነ። ቅዱሳን አባቶች የሚን ስራ ከእግዚአብሔር ነው አትዘን አሉት። እርሱም ለእግዚአብሔር ትእዛዝ ራሱን ዝቅ አድርጎ ከሊቀ ጳጳሱ መልክተኞች ጋር አብሮ ሄደ። ሊቀ ጳጳሱም ተመይ ከሚባል ሀገር ላይ ኤጲስቆጶስነት ሾመው። ሀብተ ፈውሱም ተሰጥቶት በሽተኞችን የሚፈውሳቸው ሆነ። በሽታ ያለባቸውም ሁሉ ወደ እርሱ ይመጣሉ፣ እርሱም ክብር ይግባውና ወደ እግዚአብሔር በመጸለይ ይፈውሳቸዋል። ሁለተኛም የተሰወረውን የማወቅ ሀብተ ጸጋ እግዚአብሔር ሰጠው። በሰው ልቡና የታሰበውን የሚያውቅ ሆነ። ኤጲስቆጶሳቱም ሁሉ ከየሀገሮቻቸው በመምጣት ራሳቸውን ዝቅ አድርገው የሚታዘዙለት ትምህርቱን የሚቀበሉ ሆኑ። አሕዛብም ሁሉ ትምህርቱን ይሰሙ ዘንድ ይመጡ ነበር። እርሱም ለአራት ሊቃነ ጳጳሳት አባት ሆነ፣ በሚሾሙም ጊዜ እጁን በላያቸው ጭኗልና፣ እኒህም በእስክንድር ሀገር ሊቃነ ጳጳሳት የሆኑ እለ እስክንድሮስ፣ ቆዝሞስ፣ ቴዎድሮስ፣ ሚካኤል ናቸው። ክብር ይግባውና ግባውና ጌታችን ኢየሱስ ክርስቶስ ከዚህ ከኃላፊው ዓለም ሊለየው በፈቀደ ጊዜ የሚለይበትን ቀን በመንፈስ ቅዱስ አውቆ በሀገር ስብከቱ ያሉትን ህዝቡን ሁሉ ልኮ አስመጣቸው። በቀናቸው ሃይማኖት እንዲጸኑ የከበረ ወንጌልን ትእዛዝ እንዲጠብቁ አዘዛቸው ከዚህ በኋላ ለእውነተኛው ጠባቂያቸው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሰጣቸው እና ከዚህ ከኃላፊው ዓለም ተለይቶ ወደ ወደደው ክርስቶስ ሄደ። ህዝቡም አለቀሱለት፣ ቸር ጠባቂያቸው ከእርሳቸው በመለየቱ እጅግ አዘኑ። እንደሚገባውም ገንዘው እርሱ ራሱ ባዘዛቸው ቦታ አኖሩት። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የልዳ ሀገር የሆነ የሰማዕታት አለቃ የታላቁ መስተጋድል የቅዱስ ጊዮርጊስ ቤተክርስቲያን የከበረችበት ነው። ዳግመኛም ጌታችን በውስጧ ላደረገው ድንቅ ተአምር መታሰቢያ ሆነ። ይህም እንዲህ ነው። በውስጧ ድንቆች ተአምራት እንደሚሰሩ ከሃዲው ዲዮቅልጥያኖስ በሰማ ጊዜ ሊያፈርሳት አሰበ። ስሙ አዎሄዎስ የሚባል መኮንን ከብዙ ሰራዊት ጋር ላከው። ያ መኮንንም በደረሰ ጊዜ የቅዱስ ጊዮርጊስ ስዕል ወዳለበት አዳራሽ በትዕቢት ሆኖ ገባ። በስዕሉ ፊትም በብርጭቆ መቅረዝ መብራት ነበረ። በስዕሉ ፊትም በብርጭቆ መብራት ነበረ። በቤተ ክርስቲያኒቱም በቅዱስ ጊዮርጊስ ላይ እየዘበተ በእጁ በያዘው በትር የመብራቱን መቅረዝ መጥቶ ሰበረው። የመቅረዙም ስባሪ ወደ ከሃዲው ራስር ደርሶ መታው። ራሱም ታመመ፣ ፍርሃትና እንቅጥቅጥም መጣበት፣ ወድቆም ተዘረረ። ባልንጀሮቹም ወደ ሀገሩ ሊወስዱ ተሸከሙት፣ በክፉ አሟሟትም ተጎሳቅሎ ሞተ። ወስደውም ከባህር ጣሉት። ወገኖቹም ወደ ሀገራቸው አፍረው ተመለሱ። ከሃዲ ዲዮቅልጥያኖስም ይህን በሰማ ጊዜ እጅግ ተቆጣ። በልድ ሀገር ያለች የቅዱስ ጊዮርጊስ ቤተክርስቲያን ያፈርሳት ዘንድ ራሱ ተነስቶ ሄደ። በዚያን ጊዜ ከእግዚአብሔር የታዘዘ መልአክ መታው። ሰባት ዓመት ያህልም አይኖቹ ታወሩ፣ አእምሮም አቶ ቁራሽ እንጀራንም እየለመነ ኑሮ ሞተ። ክብር ይግባውና ጌታችን የቤተ መንግሥቱን ሰዎች አስነሳበት። እርሱን አስወግደው ጻድቅ ሰው ቆስጠንጢኖስን በእግዚአብሔር ፈቃድ አነገሱት። እርሱም በአዋጅ የጣዖታት ቤቶችን ዘግቶ አብያተ ክርስቲያናትን ከፈተ። ለክርስቲያን ወገኖችም በሁሉም ዓለም ተድላ ደስታ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕቱ በኃያሉ በቅዱስ ጊዮርጊስ ጸሎት ይማረን በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ቅዱሳን ዘኖቢስና እናቱ ዘኖቢያ በሰማዕትነት አረፉ። እኒህም ቅዱሳን ተበይዝ ከምትባል ሀገር ከታላቆቹ ናቸው። እነርሱም ክርስቲያን እንደሆኑ በንጉሥ ዘንድ ወነጀሏቸው። ንጉሱም ወደ እርሱ እንዲያቀርቧቸው አዘዘና ሲቀርቡም እንዲህ አላቸው፣ የምትጠበቁት ከምንድን ነው? አገራችሁ እሶወዴድ ነው። እነርሱም እንዲህ ብለው መለሱለት፣ እኛ ጣዖታትን ከማምለክ እንጠበቃለን እምነታችንም በክርስቶስ ነው። ሀገራችንም ተበይስ ይባላል። መኮንኑም ለአማልክት ሰዋ አላቸው። ቅዱሳኑም እኛ ለኢየሱስ ክርስቶስ እንሰዋለን እንጂ ለጣዖታን እንሰዋም አሉት። መኮንኑም ተቆጣ። ልብሳቸውን ገፈው በራሳቸው ጠጉር ሰቅለው ይደበድቧቸው ዘንድ አዘዘ። ወደ እግዚአብሔርም ጸልዩ። በዚያን ጊዜ ማሰሪያቸው ተፈታ። የብርሃን ልብሶች ለብሰው ህዝቡ አዩቸው። መኮንኑም ወንበሩን ተሸክሞ በኋላቸው ሲከተል ነበረ። ህዝቡም ይህን ባዩ ጊዜ እንዲህ እያሉ ጮሁ፣ አመሰገኑ። ልዩ ጽኑ ምስጉን አሸናፊ እግዚአብሔር የጌትነት ክብር በሰማይና በምድር የመላ የክርስቲያን አምላክ ኢየሱስ ክርስቶስ ኃይልህ ታላቅ ነው። ከዚህ በኋላ መኮንኑ ተቆጣ። እርስ በእርሳቸው እንዲተያዩ አድርገው በሁለት መስቀሎች እንዲሰቅሏቸው አዘዘ። ያን ጊዜ ደመና መጥቶ ጋረዳቸው። በማግስቱም የእግዚአብሔር ቃል ሲያስተብሩ መኮንኑ አገኛቸው። ህዝቡም አይተው እኛ በክርስቲያኖች አምላክ እናምናለን እርሱ ታላቅ ነውና እያሉ በአንድ ቃል ጮሁ። ሁለተኛም እንዲህ ብሎ አዘዘ ሁለት ወንበሮችን እንዲሰሩ፣ በውስጣቸውን ብረቶችን እንዲተክሉ፣ እኒህን ቅዱሳን በላዩ አስተኝተው በእሳት ምድጃ ውስጥ እንዲጨምሯቸው አዘዘ። ጌታችን ኢየሱስ ክርስቶስም አዳናቸው። በእነዚያ ወንበሮች ላይ ተቀምጠው ህዝቡን ሲያስተምሩ አገኟቸው። መኮንኑም ባየ ጊዜ ቁጣን የተመላ ቁመቱና ሀያ ሀያ ክንድ የሆነ ጉድጓድ ቆፍረው እሳትን እንዲያነዱበት በውስጡ እንዲጨምሩበት አዘዘ። ወደ እግዚአብሔርን በጸለዩ ጊዜ ያ እሳት ጠፋ፣ ጉድጓድም እንደተሸለመ ቤት ሆነላቸው። መኮንኑም የውሽባ ቤት ጠባቂውን ጠርቶ እሳትን እንዲያነድ አዘዘው፣ ቅዱሳንም በውስጡ እንዲጨምሯቸው። ወደ እግዚአብሔርን በጸለዩ ጊዜ የውሽባ ቤቱ ውሃ ሆነ። መኮንኑም ውሃ የተመላበትን ጋን ተሸክሞ ነበረ። ይህንንም ድንቅ ስራ ህዝቡ ባዩ ጊዜ እግዚአብሔር በቅዱሳን ላይ በሚሰራው ስራ የተደነቀ ነው እያሉ እግዚአብሔርን አመሰገኑት። መኮንኑም ምን እንደሚያደርጋቸው በተቸገረ ጊዜ እንዲገድሏቸውና እስከ ነገ ድረስም በድራቸውን ጠብቀው በእሳት እንዲያቃጥሏቸው በነፋስም ውስጥ እንዲበትኗቸው አዘዘ። በገደሏቸውም ጊዜ ነጎድጓድ፣ መብረቅ፣ ነውፅ ውስታ፣ ዝናብ ሆነ። በዚያ ነውፅ ውስታም ብዙዎች ሃምሳ አራት ያህል ሰዎች ሞቱ። በሌሊቱም ምዕመናን ወጥተው በስውር ስጋቸውን ወስደው ቀበሯቸው። በማግስቱም መኮንኑ በድናቸውን በፈለገ ጊዜ የሆነውን ሁሉ ተአምር ነገሩት። ያ መኮንንም አደነቀ። በጌታችንም አምኖ ክርስቲያን ሆነ። ለእግዚአብሔር ምስጋና ይሁን፣ በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ቅዱሳን ሐዲስ መርቆሬዎስና ወንድሙ ዮሐንስ በሰማዕትነት አረፉ። እኒህም ቅዱሳን እግዚአብሔር ለሚፈሩ ለሚያመልኩ ክርስቲያኖች ሰዎች ልጆች ናቸው። የታላቁ ስሙ መናሂ ነበረ። የምንኩስና ልብስን በለበሰ ጊዜ መርቆሬዎስ ብለው ሰየቡ። የታናሹም ስሙ አቡ ፈረዥ ነበረ እርሱም በሚመነኩስ ጊዜ ዮሐንስ ብለው ሰየሙት። ባደጉም ጊዜ ወደ ሊቀ ሰራዊት ቅዱስ ቴዎድሮስ ገዳም ሄዱ። በዚያም እግዚአብሔርን ለሚያገለግል አረጋዊ ጻድቅ ሰው የሚታዘዙ ሆነው ኖሩ። ለገዳሙ በሚያሻው ስራ መነኮሳቱን በማገልገል የክረምቱን ቅዝቃዜ የበጋውን ቃጠሎ ታግሰው የምድሩን ፍሬ የሚሰበስቡ ወደዚያችን ገዳም የሚያመጡ ሆኑ። ለራሳቸው ግን በዓለም ውስጥ ምንም ምን ጥሪት አላደረጉም። ዳግመኛም በዓለም ውስጥ ጣዕም ካላቸው ከመብል ከመጠጥ ከእንቅልፍ የራቁ ናቸው። በየሁለት በየሶስት ቀኑም ይጾማሉ። ዳግመኛም በቅብጥና እና በአረብ ቋንቋ ጽሕፈትን ተማሩ። የምንኩስና ሕግም ስርዓትን ፈጸሙ። በአንዲት ቀንም በአንድነት እያሉ ከእግዚአብሔር የታዘዘ መልአክ ወደ እነርሳቸው መጥቶ እነርሱ ወደ ምስክርነት አደባባይ እንደሚደርሱ ነገራቸው። ያን ጊዜም ደስ አላቸው፣ በመንፈስ ቅዱስም በረቱ። ተነስተውም በችኮላ ተጉዘው ወደ ሀገራቸው ደረሱ። የሀገራቸውም ሰዎች የሀገሩ ገዢ ዘንድ ወነጀሏቸው፣ እርሱም ለብህንሳው ገዢ አሳልፎ ሰጣቸው። እርሱም በእውኑ እናንተ ጣዖትን የምታመልኩ ናችሁን ብሎ ጠየቃቸው። ቅዱሳን ግን ይህ በእኛ የሚነገር አይደለም። እኛ በግልጥ ክርስቲያን ይሆን የረከሱ ጣዖታትን የማናመልክ ነንና እውነተኛው አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስን እናመልከዋለን እንጂ አሉት። መኮንኑም ይህን በሰማ ጊዜ ቁጣን ተመላ። በአንገቶቻቸውም ሰንሰለት አስገብተው ከተማውን ሁሉ አዙረው ከዚያ በኋላ በወኅኒ ቤት እንዲያስሯቸው አዘዘ። በዚያን ሳሉ የእግዚአብሔር መልአክ ብዙ ጊዜ የሚጎበኛቸው ሆነ። ከአምስት ወርም በኋላ መኮንኑ ከእስር ቤት አውጥቶ በፊቱ አቆማቸውና፣ ሃይማኖታችሁን ተው አላቸው። አይሆንም ባሉት ጊዜ ሥጋቸውን በእሳት አቃጥላለሁ ብሎ አስፈራራቸው። እነርሱ ግን ምንም አልፈሩ። የልባቸውንም ጥንክርና አይቶ ወደ ወይን ቤት መለሳቸው። ከብዙ ወራትም በኋላ ሌላ መኮንን መጣ። እርሱም ሊያድናቸውና ሊተዋቸው ወደደ። የሀገር ሰዎች ግን ተቃወሙት። እኒህን ካልገደልጋቸው በንጉስ ዘንድ እንከሳለን አሉት። ያን ጊዜ ሊያስፈራራቸው እሳት ያነዱ ዘንድ አዘዘ። እነርሱ ግን ወደ እሳቱ ለመግባት ተደፋፈሩ። ዳግመኛም ራብቶላቸው ወደ ወኅኒ ቤት መለሳቸው። ሁለተኛም አምጥተው በተሳሉ ሰይፎች ያስፈራሯቸው ዘንድ አዘዘ። የእኒህ ቅዱሳን ልብ ግን አልደከመም፣ ቃላቸውም አልተለወጠም። ከዚያ በኋላ ህዝቡ በመፍራት የተነሳ ራሶቻቸውን በሰይፍ ቆርጡ ዘንድ አዘዘ። በመጀመሪያ ዮሐንስን ራስ ቆረጡ። ያን ጊዜ ራሱ ከስጋዋ ላይ ዘለለች። ከእርሷም እንደ ደስታ ቃል ያለ የሰሙ ሁሉ እስኪያደንቁ ድረስ ታላቅ ድምፅ ወጣ። ዳግመኛም የቅዱስ መርቆሪዎስን ራስ ቆረጡ። ስጋቸውን ከእሳቱ ጨመሩ በዚያን ጊዜ እሳቱ ጠፋ፣ ስጋቸውን ልብሳቸውን አልነካም። መኮንኑም ባየ ጊዜ ክርስቲያኖች እንዳይሰርቋቸው ጠብቁ ብሎ አዘዘ። በማግስቱም የአዘቅት ውሃ ባገኙ ጊዜ በውስጧ ጨምሯቸው። ከዚያ በኋላ ከእርሳቸው ብዙዎች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታቱ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም ህዳር ስምንት ቀን በዚች ቀን ስጋ የሌላቸው የአርባቱ እንስሳ በዓላቸው ሆነ ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን በህዳር ሰባት ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ጊዮርጊስ ሊቀ ሰማዕታት ቅዳሴ ቤቱ የልዳው ጊዮርጊስ ቅዱስ ጊዮርጊስ እስክንድርያዊ ቅዱሳን ዘኖቢስና ዘኖቢያ ሰማዕታት ቅዱስ ሚና ዘተመይ ቅዱሳን መርቆሪዎስና ዮሐንስ ጻድቃን ወሰማዕታት አባ ናህርው ሰማዕት ወርሃዊ በዓላት ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ አባ ጊዮርጊስ ዘጋስጫ አባ ሲኖዳ የባህታውያን አለቃ አባ ዳንኤል ዘገዳ መሲሐት አባ ባውላ ገዳማዊ ቅዱስ አትናቴዎስ ሐዋርያዊ ቅዱስ አግናጤዎስ ለአንበሳ የተሰጠ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህ በላይ በእስራትና በወኅኒ ተፈተኑ። በድንጋይም ተወግረው ሞቱ፣ ተፈተኑ፣ በመጋዝም ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውም እና በምድር በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበሉ። የሐዋርያ ቅዱስ ጳውሎስ መልእክት ወደ ዕብራውያን 11 33 እስከ 35። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን፣ ከሰማዕታት ከጻድቃን ከነቢያት ከሐዋርያት ከቅዱሳን መላእክት በረከት ረድኤት ያሳትፈን። የተጻፈውን የወንጌል ቃል በሕይወት በመኖር ያሳዩን የቅዱሳኑ በረከት ይደረብን። ዛሬም በዚህ ዘመን በእምነታቸው ምክንያት በሕፃንነታቸው በአረጋዊነታቸው ሳይታፈሩ በእናትነታቸው ሳይከበሩ የሚታረዱትን መከራ ውስጥ ጭንቀት ውስጥ ስደት ውስጥ ያሉትን ወገኖቻችንን አምላክ በቸርነቱ ደማቸውን ይበቀልላቸው ከቅዱሳን ሰማዕታት ጋርም ይደምራቸው። እኛንም በእነሱ ጸሎት ይማረን። ጸሎታችንን ልመናችንን ይቀበለን። የሰላም አምላክ ሰላሙን ፍቅሩን ይስጠን። ሀገራችንን ኢትዮጵያ ይጠብቅልን። ለዓለም ሁሉ ሰላምን፣ ፍቅርን አንድነትን ይስጥልን። የነደደውን እሳት የታዘዘውን መቅሰፍት በቸርነቱ ያብርድልን። ዝናመ ምሕረቱን እክለ በረከቱን ያድለን። መከራውን፣ ጭንቀቱን፣ ችግሩን፣ ደዌውን፣ መለያየቱን መጠፋፋቱን ያርቅልን። ሰላሙን፣ ፍቅሩን አንድነቱን ይስጠን። በጸሎታቸው አትርሱን። ያሉትን በያሉበት ያስብልን።